እንዴት ኤጀንሲ ማግኘት ይቻላል አረብ ሀገር ለመምጣት ብዙዎቻችሁ በጣም ብዙ ጥያቄ ጠይቃችኛል ከዚህ ጋር የተያያዘ እኔ በእርግጥ በተደጋጋሚ ቪዲዮዎች ላይ ለመናገር እንደፈለግኩት እኔ ደላላም አይደለሁም ከኤጀንሲ ጋር ማልሰራ ጀስት የማቀውን ነገሮች ብቻ እናገራለሁ ምክንያቱም በጣም ብዙ እህቶች በደላላ እየመጡ ላይክ ከብታ ሽጠው በጋ ሽጠው ብዙ ብድር ተበድረው በደላላ አረብ ሀገር እየመጡ አረብ ሀገር ከመጡ በኋላ ራሱ እዛው ባሉበት ጠንከረው መስራት እዛው ባሉበት በርተው መስራት ሳይችሉ ሲቀሩ ወደ ሀገራቸው ሲመለሱ እራሱ እዛ ጋር የተበደሩት ገንዘብ እዛ ጋር ያሸጡት ከብቶች እዛ ጋር ያሸጡት በጎች አይምሮቸውን ያጨናንቃቸዋል። ስለዚህ እንደዛ እንዳይሆን ቢያንስ የመጣሽበት ቦታ እንኳን ካልተመቸሽ ካልተስማማሽ ወደ ሀገሪ ስትሄጂ የእኬሌ ልጅ እኮ ይሄን አሽጣ ሄዳ ምንም ሳሰራ መጣቸው የእኬሌ ልጅ እኮ ይሄን አድርጋ ሄዳ ምንም ሳታረግ መጣቸው እንኳን እንዳትባይ በሰዎች ምላስ እንዳይቀባበሉሽ፣ በቻልሽ ዋቅም በህጋዊ በኤጀንሲ ነኝ። አሁን ላይ ኤጀንሲ እኔ የማውቀው አዲስ አበባ ነው የማውቀው ስላችሁ፣ አዲስ አበባ ላይ ኤጀንሲ እንዳለ ነው የማውቀው። ከዛ ባለፈ ደግሜ እንደተናገርኩት ኤጀንሲ ጋር አልሰራም ከደላላ ጋርም አልሰራም። ስለዚህ ብዙ እህቶች አንድ አይነት ጥያቄ ጠይቀችኛል። ኦንላይን ላይ በፌስቡክ ተዋውቄ የደላላ ቁጥር ሰጥተውኝ፣ ለደላላው ፎቶ ልኬለት፣ ፓስፖርት ልኬለት ተጀምሯል አለኝ። ይሄ ምኑ ነው? አሁን እንደተጀመረ የሚያሳዩሽ ምኑ? አንድ ልጅ መቀሌ ነው ያለሁት አለች። ስለዚህ እንደዚህ ጀምሮልኛል። በፌስቡክ ተዋውቂያቸው የደላላ ቁጥር ሰጡኝ። የኔ ቆንጆ፣ ይኸውልሽ ለአንቺ ብቻ ይህን መልስ መመለስ አልችልም። በጣም ብዙ እህቶች አንድ አይነት ጥያቄ ስለሆነ ከአንቺ ጋር የጠየቁኝ፣ በቪዲዮ ነው ሰርቼ መመለስ የምችለው። ለምን ጊዜ የለኝም እኔ አይመቸኝም። በጣም ስራ ሀርድ ነው እዚህ ቤት በተለያዩ ቪዲዮዎች ሰርቻለሁ፣ ክፍል አንድና ክፍል ሁለት ብዬ እኔ የምሰራቸውን ስራዎች እና ብዙ ጊዜ አይመቸኝም። ምኔ እኔ ልክ አንዳንድ ጊዜ የሆነ ሽንት ቤት መጣለው ወይም ደግሞ የሆነ ነገር አደርጋለሁ ብዬ ክላሴ መጥቼ ነው ቪዲዮ ራሱ አንዳንዴ የምቀርጸው። አንዳንድ ጊዜ ደግሞ ውጭ ውሻውን ይዤ ስወጣ ነው የምቀርጸው ቪዲዮ። አሁን ደግሞ ኳተር በጣም ነው የሚሞቀው። ስለዚህ ውጭ ቪዲዮ መቅረጽ በጣም ከባድ ነው ለእኔ፣ በጣም ነው የሚሞቀው። እንኳን ቪዲዮ መቅረጽ፣ ወጥቼ እስክመለስ ራሱ ላበላብ ነው የምሆነው ስለዚህ እኔ ቆንጆ ለእያንዳንዳችሁ መልስ መመለስ በጣም ከባድ ስለሆነብኝ በቪዲዮ ላስረዳችሁ። ምን አለ መሰለሽ፣ አንደኛ አንቺ አላማዬ ብለሽ ወይም ደግሞ ይህንን ነገር በቃ አረገዋለሁ ብለሽ እስካሰብሽ ድረስ ዋጋ መክፈል አለብሽ። አንቺ መቀሌ ተቀምጠሽ ወይም ደግሞ የሆነ አገር ኢትዮጵያ ላይ ተቀምጠሽ ነገሮች ሁሉ እንዲስተካከሉልሽ አጠብቂ። አንቺ ቦታው ላይ ሄደሽ ዋጋ መክፈል አለብሽ። መቀሌ ከሆነ ያለሽው መቀሌ ሊኖር አይኖር እኔ አላቅም እሱን እዛው ያሉ ሰዎችን ጠይቂ። መቀሌ መጀመር ይቻላል ወይ፣ መቀሌ የአረብ ሀገሮች ፕሮሰሶች ይጀመራል ወይ የሚለውን እኔ አላውቅም፣ ጠይቂ እዛው ማለት ነው። ስለዚህ አዲስ አበባ ከሆነ ግን ወደ አዲስ አበባ ከመጣሽ በኋላ ለሀገሩ አዲስ እንኳን ከሆንሽ የሆነ ሰው ቤት ተቀጥረሽ እየሰራሽ፣ ለምሳሌ ሰው ቤት ተቀጥረሽ እየሰራሽ ወይ አንድ ወር ወይ ሁለት ወር ሰርተሽ እኔ ይሄንን እንደ ሀሳብ ነው የምሰጥሽ። ወይ አንድ ወር ወይ ሁለት ወር ሰርተሽ ወይም ደግሞ አዲስ አበባ ዘመድ ካለሽ ዘመድ ጋር ሄደሽ ከዛ። በእርግጥ ዘመድ ጋር መቀመጥ ከባድ ነው አውቃለሁ፣ ግን አማራጭ ካጣሽ ነው። ገብቶሻል አይደለ? ሄደሽ አዲስ አበባ ላይ ትልልቅ ህንፃዎች ላይ አሰሪና ላኪ እንደዛ እየተባሉ የሚጻፉ ጽሑፎች አሉ፣ በትልልቅ ታፔላዎች። እዛ ገብተሽ ለሰው መጠየቅ ያስመስለሽ መጠየቅ ነው። ጓደኛ የአረብ ሀገር መሄድ አፈልግ ነበር፣ እህቴ አረብ ሀገር መሄድ ትፈልግ ነበር እንዴት ነው ፕሮሰሱ ብለሽ መጠየቅ አሳርገሽ። ከዛ ይነግሩሻል፣ ይሄ ይሄ ይሄ ያስፈልጋል፣ ፓስፖርት ያስፈልጋል፣ ሜዲካ ምንድነው፣ ሲኦሲ ያስፈልጋል፣ አሻራ ያስፈልጋል፣ እንደዚህ እንደዚህ ያስፈልጋል። ቋንቋ ማትች ከሆነ ደግሞ እዚህ እዚህ ሀገር ነው ቋንቋ የማይችል ሰው የሚሄደው ብለው ይነግሩሻል። ከዛ እዛ ጋር የሚያስፈልገውን ዋጋ ቦታው ላይ ሆነሽ መክፈል አለብሽ እንጂ አንቺ ሌላ ሀገር ሆነሽ ከዛ ደላ ላይ ያልሽው ሌላ ሀገር ሆነው ኦንላይን ላይ ፓስፖርት እና ፎቶ ልከሽለት እየሰራልኝ ነው ብለሽ ከዛ ይሄን ያህል ብር ላኪ፣ ፕሮሰሱ እንዲፈጥንልሽ ሲልሽ ስትልኪ አሁንም ላኪ ሲልሽ ስትልኪ፣ ከዛ የሆነ ሰዓት ላይ ድራሹ ይጠፋል። ከዛ በቃ ደላላ ገንዘቤን በላይም ብለሽ ትናገሪያለሽ። በራሳች ጥፋት ማለት ነው። ስለዚህ ዋጋ መክፈል አለብሽ። አንድ ሰው እኮ ትምህርት ለመማር ስድስት ሰባት ዓመት ብቻ አይደለም። ዋጋ የሚከፍለው አይደለም፣ አስራ ሁለት ዓመት ነው። ከአንድያ ጀምሮ እስከ ምንድን ነው የሚባለው እስከ ዩኒቨርሲቲ ነው። አራ ዩኒቨርሲቲ አይደለም ምር የሚባለው እስከዛ ደረጃ ለመድረስ ራሱ ማለት ነው ዋጋ ይከፈላል፣ አይደል? ከዛ ደግሞ ከዛ ወደ ዩኒቨርሲቲ ስድስት ዓመት አራት ዓመት አምስት ዓመት ዋጋ ተከፍሎ ተምሮ ነው የትምህርት ደረጃ እንኳ የሚገኘው። ስለዚህ አረብ ሀገርም ለመምጣት አሁን ላይ ቀላል አይደለም፣ ብዙ ዋጋ ትከፍያለሽ። ስለዚህ ትክክለኛ ኤጀንሲ እንዴት ነው ማግኘት የምችለው ብለሽ ካሰብሽ አዲስ አበባ ሄደሽ ከዛ በኋላ አዲስ አበባ ዘመድ ካለሽ አጠያይቀሽ ትክክለኛ መሆናቸውን እርግጠኛ ሆነሽ የሚያስፈልገውን ፕሮሰስ ቦታው ሊሆንሽ መጋፈጥ ነው እንጂ እንደዚህ በኦንላይን በኦንላይን የሚሆኑ ነገሮች ገንዘብሽን ብዙ ነገርሽን ይዞ ከዛ በኋላ አላውቅም ነው የሚልሽ። ይጠፋል፣ በቃ ስልኩን ያጠፋል። ማንንም አትይዥ። ገብቶሻል አይደል? በዛ ላይ ትልቅ ገንዘብ ነው የሚጠይቅሽ። ሰላሳ ሺህ አርባ ሺህ ሃምሳ ሺህ ነው የሚጠይቁት። ገብቶሻል። ሌላ ደግሞ ሲኦሲ እዛው መቀሌ ላይ ሲኦሲ የምታቀው ካለ ብላም ጠይቀኛለች። እኔ አረምንም የማቀው ነገር የለም፣ እኔ የማቀው ነገር የለም። ጀስት እኔ ላይ ከአረብ ሀገር ከዚህ በፊት ቤሮ ሰርቻለሁ አሁን ኳተር ነው የምሰራው እና ብዙ እህቶች ታሪካቸውን ብዙ እህቶች ያለፉበትን ይነግሩኛል እና እነዛ እነዛ ነገሮች ደግሞ ሌሎች እህቶች ቢማሩበት፣ ሌሎች እህቶች ቢያውቁት፣ ሌሎች እህቶች ባይሸውዱ ብዬ ስለማስብ ነው በቲክቶክም በዩቱብም የምናገረው እንጂ እኔ እንደዚህ በደንብ ዲፕ እዚ ዚ ሀገር ነው ቢሮ አለው እዚ ሀገር ነው ቢሮ ያለው የሚለውን አውቄ አይደለም። አዲስ አበባ እንዳለ ግን አውቃለሁ። እና አንቺ የሄድሽበት ቤተሰብ ኤጀንሲ ያልሽኝ ደግሞ እኔ በእርግጥ የመጣሁበት ቢሮ ቤተሰብ ኤጀንሲን የሚባለው አሁን የት ሆኑ የት ሆኑ የማውቀው ነገር የለም። ምክንያቱም እኔ እዛ ቢሮ ላይ ሲሄድ መጀመሪያ ላይ እኔ መጀመሪያ በነገራችን ላይ ባህር ዳር ነበርኩና፣ ባህርዳር ሆኜ አንድ ጓደኛዬን የሆነ ከባድ ቻሌንጅ ስለ ነበርኩ፣ ከዛ ውስጥ መውጣት ስለምፈልግ፣ አንድ ጓደኛዬን አውርቻት ደላላ ፈልጋለሁ አረብ ሀገር መሄድ ስላት ቁጥር ሰጠችኝ የምታውቀውን። ከዛ እሱን አውራሁት ሳይጀመር ተጀምሯል ሲለኝ ከዛ በቃ መምጣት አለብኝ ብዬ እኔ ወደ ቤተሰብ ጋር ሄድኩ። ቀይን ይዤ ቤተሰብ ጋር አስቀምጭ፣ እሱ ያለበት ሄጄ እሱን አግኝቸው ሲኦሴ ተምሬ እኔ ሲኦሴ ተምሬ የሲኦሲዋን ወረቀት ይዤ ቢሮ ላይ እስኪሄድ ድረስ አልተጀመረም ነበረ የኔ የአረብ ሀገር ፕሮሴስ። እሱ ግን ምን ላይ ነበር ተጀምሯል፣ እየተመረጥሽ ነው፣ እንደዚህ ሆኗል፣ እንደዚህ ሆኗል ይሄን ያህል ብር ላኪ ብሎ ራሱ ብር ራሱ ልኬለ አውቃለሁ፣ ቦታው ላይ ሳልገኝ፣ ቦታው ላይ ሳደርስ፣ ቦታውን ሳላየው ማለት ነው። ከዛ እኔ ልክ ከሄድኩኝ በኋላ ሲኦሲ ተማርኩ። የሲኦሲን ውጤት ይዤ ቢሮም ማየት አለብኝ በቃ ቢሮ ሄድ ይፈልጋሉ ብዬ ቢሮ ላይ ስረግጥ፣ ከዛ ኢንተርቪው ተደርጌ ከዚህ በፊት አረብ ሀገር እንደሰራው ቋንቋ እንደምችል፣ ከዛ ነው ፕሮሰሴ አንድ ተብሎ የተጀመረው ማለት ነው። እስከዛ ጊዜ ግን አልተጀመረም ነበር። ስለዚህ እንደዚህ በጭንቅላት ጨዋታ የሚጫወቱ ደላላዎች ስላሉ ጥንቃቄ እንድታረጊ ጥንቃቄ እንድታረጉ። አረብ ሀገር መምጣት ከፈለግሽ ዋጋ ከፍለሽ ነው የምትመጪው ባለሽበት አልጋ ባልጋ ሆኖልሽ ባለሽበት ተመቻችቶልሽ ልሽ አትመጭ ግልጹ ማለት ነው። እንኳን አይደለም አሁን በፊትም ቢሆን የሆኑ ነገሮች በቃ አልጋ ባልጋ ሆኖ አይሆንም። ዋጋ ከፍለሽ ነው። እኔ አንድ ልጅ አውቃት ልጅ አለች። ከገጠር መጥታ አዲስ አበባ ላይ ተቀጥራ ሰርታ ብዙ ፈተና አልፏ አሁን ዱባይ ነው ያለችው። እኔ ከሴትዮዋ ጋር ምን ላይ እንደሆነች አላውቅም። ስልኳም አይሰራም እሷም የለችም አሁን ላይ ማለት ነው። ግን ትዝ ይለኛል የመጣችበት መንገድ ያለፈችው መንገድ ያለፈቻቸው ውጣ ውረዶች በጣም ከባዶች ናቸው። በጣም ብዙ ውጣ ውረድ አሳልፋ አሁን ላይ አረብ ሀገር ገብታለች። እሷም ግን ምንድን ነበረ የምትፈልገው? እዚህ ጋር በተደጋጋሚ እንደጠየቃችኝ እህቴ እንደጠየቅሽው ባለችበት ሆና ሲኦሲ መማር ባለችበት ሆና ኤጀንሲ ሀገሩ ላይ ቢኖር ምናምን አለች። ኧረ እኔ እንደዛ የማውቀው ነገር የለም፣ እንደዚህ እንደዚህ እንደዚህ ነው ብዬ እዚህ ጋ የተናገርኩት ነገርኳት። ከዛ በኋላ በቃ አዲስ አበባ ሄዳ ዋጋ ከፍላ ወጣች ማለት ነው። ስለዚህ እህቶቼ እናንተ አረብ ሀገር መምጣት የምር የምትፈልጉ ከሆነ በቃ አዲስ አበባ ላይ ነው ኤጀንሲዎችን የማውቀው። ከአዲስ አበባ ውጭ ሌላ አገር አለ የሚለውን እኔ አላውቅም። የሚያውቁ ልጆች ካሉ ከስር ኮሜንት ያደርጋሉ፣ አንብባቸው እሱም ተጠቀሙ ማለት ነው እንጂ በደላላ ሄዳለሁ ስት በደላላ ከመጣሽ ብዙ ፈተና አለው፣ ብዙ ቻሌንጅ አለው። ባይመችሽ ቤት ለመቀየር መከራ ነው እሱ። አንድ የአረብ ሀገር እግርሽ ይርገጥ ከዛ የራስሽ ጉዳይ፣ ዞር ብሎ አይሽም። ሲቀጥል ደግሞ ማለት ነው ቢሮ የማያሳዩ ደላሎች አሉ። ቢሮውን ሳያሳዩሽ ኦንላይን ላይ ሁሉ ነገር ጭርስርስ አድርገው ኤርፖርት ወስደው ይሄው ልሽ መታወቂያሽ፣ ይሄው ልሽ ትኬትሽ፣ ይሄው ፓስፖርቱ፣ ይሄው ይሄው ብለው ሰጥተውሽ ከዛ በኋላ አይናቸውን የማታያቸው አሉ። ስለዚህ ይሄ ይሄ ደግሞ ከባድ ርስክ አለው። ሴት ልጅ ስትሆኝ ደግሞ ብዙ ፈተና ነው የሚገጥምሽ። ስለዚህ ፕሮሰስ ለመጀመሪያ ወደ አዲስ አበባ ራሱ ስትመጡ ደላላዎች ተቀመጡ የሚሏችሁ ቤት ውስጥ ባትቀመጡ፣ ምክንያቱም መጨረሻ ላይ የሆነ ጾታዊ ጥቃት ሊደርስባችሁ ይችላል፣ ትደፈሩ ትችላላችሁ፣ አይታወቅም። ስለዚህ በቻላችሁ ተቀም ቤተሰብ ካለ ቤተሰብ፣ ካልሆነ ደግሞ የሆነ መኖሪያ ቤት እየሰራሽ መጀመሪያ መናገር ወይ እንዲህ እንዲህ ነገሮችን ልጀምር አስቤያለሁ እና ስራ ፈልጌ ነበረ ግን እረፍት ፈልጋለሁ፣ የምትገቢበት ቤት ለምን ኤጀንሲዎችን ሄደሽ ለማየት ኤጀንሲዎችን ለማጣራት በሳምንት አንዴም ቢሆን ረፍት እየወጣሽ ሄደሽ ኤጀንሲዎችን ቼክ እያደረግሽ ከዛ ያሉትን ነገር ቼክ ካረክሽ በኋላ ወጥተሽ ያሉትን ነገሮች አስተካክለሽ እግዚአብሔር እንዲያግዝሽ ደግሞ ጸሎት እያረሽ እንደምነትሽ፣ ከዛ ነገሮች ሲስተካከሉ ተወጫለሽ። ግን ነገሮች አልጋ በአልጋ ይሆናሉ ብለሽ አታስቢ፣ አጠብቂ። አሁን በጣም ከባድ ነው ወደ አረብ አገር መምጣት፣ አሁን ላይ ከባድ ነው፣ በጣም ከባድ ነው ግን አንቻ አይምሮሽን ካሳመንሹ ነገሮች ሁሉ ለመልካም ናቸው። ምንም ነገር ቢሆን ይቻላል፣ ለማይቻል ነገር የለም ብለሽ እንደምነት ይፈጣርሽን ከፌትሽ ካስቀደምሽ ሁሉም ነገር ተስተካክሎ ትወጫለሽ ማለት ነው። እኔ ይኸው ለሁላችሁም የሚሆነው ቪዲዮ ይሄ ነው ብዬ አስባለሁ። ደላላ ትልቅ ሪስክ አለው። በቻላችሁ ታቀም፣ የምችሉትን ዋጋ ሁሉ ከፍላችሁ አዲስ አበባ ላይ ሄዳችሁ ትክክለኛ ኤጀንሲ ቼክ አርጋችሁ በዛ በትመጡ የተሻለ ነው ብዬ አስባለሁ። ከዛ ባለፈ ደግሞ ቤተሰብ የምታውቁት አስተማማኝ የሆኑ ኤጀንሲዎች የምትሉት ካሉ እናንተ የምታውቋቸው አዲስ አበባ ላይ እዚህ ቦታ ብላችሁ በስር በኮሜንት አስቀምጦላቸው። ይህን ጥያቄ የጠየቃችሁ ልጆች ቪዲዮ ስለተሰራ እዚህ ኮሜንት ላይ ደግሞ የሚጻፈውን ጽሑፍ እያነበባችሁ ከዛ በዛ መሰረት ያሉትን ነገሮች መሞከር እና መጀመር ትችላላችሁ እና በጣም የማመሰግነው ስለ ጥያቄያችሁም፣ ስለምትከታተሉኝም እውነት ጊዜ ኖሩኝ እያንዳንዳችሁን ጥያቄ በመለስ ደስ ይለኛል። ግን ያለሁበትን ሁላችሁም ታውቁታላችሁ። በተለይ አረብ ሀገር ላይ ያሉ ልጆች ያውቁታል። የአረብ ሀገር ህይወት ምን አይነት ቻሌንጅ፣ ምን አይነት ውጣ ውረድ፣ ምን አይነት ፈተና እንዳለው ማለት ነው። ስልክ መያዝ ድብብቆች ነው። ብዙ ነገር አለ። ሁሉንም ነገር ግን ዋጥ ተደርጎ ቻል ተደርጎ የሚመጡ እህቶች እንዳይጎዱ፣ የሚመጡ እህቶች በቃ ቢያንስ እስከወጡ ድረስ ራሱ ተስማምተው ተግባብቶ ሰርተው መመለስ አለባቸው የሚለውንም ነገር ስለማስብ ብዙ እህቶች ደግሞ ከኔ የሚማሩ ብለው ስለሚነግሩኝ ግዴታ ደግሞ እኔ እንደ ሰው ኃላፊነት የማወጣት ስላለብኝ ነው። በጣም ነው የማመሰግነው ሁላችሁንም ስለምትከታተሉ፣ ቤተሰቤ ስለሆናችሁ፣ አክባሪ ስለሆናችሁ እግዚአብሔር ያክብርልኝ። አንቺ በጣም ጎበዝ፣ በጣም ጠንካራ፣ በጣም ጀግና፣ ሀርዶርከር ሴት ነሽ። እንዳንቺ አይነት ሴት እዚች ምድር ላይ የለችም፣ ልትኖርም አትችልም። ሁሌም ቢሆን ወደ ህልምሽ እየሄድሽ በሌላ ቪዲዮ እስክንገናኝ ድረስ መልካም ጊዜ።